በደንበኞቹ ዘንድ አንቱታን ያተረፈው ቴምር ሪልስቴት በዲፕሎማቶች መንደር በሆነችው ሳር ቤት ቫቲካን ኤምባሲ አካባቢ ላይ አራተኛውን ሳይት ይዞሎት ብቅ ብሏል። ለኢንቨስትመንት ቢሉ ለመኖሪያ ተመራጭ በሆኑ ቦታዎች ሳር ቤት፣ እንዲሁም አዋሪ ሳይቶቻችን ላይ ያለምንም የዋጋ ጭማሪ በኢትዮጵያ ብር ተዋውለው አሁኑኑ የቤት ባለቤት ይሁኑ። ባለ ሁለት መኝታ ከ1.7 ሚሊዮን ብር ቅድመ ክፍያ ጀምሮ ባለ ሶስት መኝታ 2.3 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን 35% እውነተኛ ቅናሽ ያደረግን መሆኑን ስንገልጽ ነው በታላቅ ደስታ ነው። ለበለጠ መረጃ በ09 72 75 0375 ሃሎ ብለው የቢሮ እንዲሁም የሳይት ቀጠሮ ማስያዝ ይችላሉ። ተምር ፕሮፐርቲስ። እሺ ተመልካቾች እንዴት ናችሁ? ዛሬ አንድ ገራሚ የሆነ መጽሐፍን በተወሰነ መልኩ ላቅርብላችሁ ፈልጌያለሁ። ሀሳቡ መደበኛ ከምንኖረው ኑሮ ጋር የሚገናኝ ነው፣ ደግሞ ከመንግስት የፖሊሲ አተገባበር ጋር የሚገናኝ ነው እና ኢትዮጵያ ውስጥ ብዙ መገለጫ ያለበት ነው። መጽሐፉ ሰምታችሁት ሊሆን ይችላል። ፍሪኮኖሚክስ የሚባል ሀሳብ ነው ያለው። ሁለት ቃላቶች ናቸው፣ ፍሪክ የሚለውና ምናልባት ያልተጠበቀ መገረም የሚለውን ከኢኮኖሚክስ ጋር አንድ ላይ ሲደበል ፍሪኮኖሚክስ የሚባል ታይትል የተሰጠው መጽሐፍ ነው እና አሜሪካ ኢኮኖሚስት እንግዲህ በቺካጎ ዩኒቨርሲቲ ፕሮፌሰር የሆነው ስቲቨን ሌቪት እና የኒውዮርክ ታይምስ ጸሐፊ የሆነው ስቴቨን ደብነር አንድ ላይ ይሄን መጽሐፍ ጽፈዋል። ስለዚህ የኒውዮርክ ታይምስ ጸሐፊው ስቴቨን ደብነር ጥሩ ናሬት ማድረግ ይችላል። ደግሞ ኢኮኖሚስት ፕሮፌሰሩ ደግሞ ሌቪት ደግሞ አንድ ላይ ሆኑና ጥሩ ናሬት የሚያደርግ ሀሳብ ይዘው መቱ ፍሪ ኢኮኖሚክስ የሚባል ነገር ምንድን ነው እንግዲህ አሁን የምንኖረው ህይወት ውስጥ እና የኢኮኖሚ እንቅስቃሴ ውስጥ አንድ የተደበቁ እውነታዎች አሉ ከጀርባ መታየት ያለባቸው የሚል ጠቅላላ ያለ ሀሳብ ያለበት ነው እና ከአምስት ሚሊዮን በላይ ኮፒ የተሸጠ መጽሐፍ ነው እና የዚህ መጽሐፍ ሀሳቦች ወደ ሰባት ቦታ ሰመሪ አድርጌ በአጭሩ ላቀርብላችሁ ፈልጌ ያለሁ ዋናው ኮንሴፕት ምንድን ነው ሰዎች ምላሽ የሚሰጡት ለኢንቴንሽኖች አይደለም። አሁን መንግስት ለሚያወጣው ኢንቴንሽን፣ ተቋማቶች ለሚያወጡት ኢንቴንሽን፣ ኢኮኖሚ ለሚፈጥረው ኢንቴንሽን ሳይሆን ኢንሰንቲቭ ነው በሚኖሩ ማበረታቻች ነው የኢኮኖሚ እንቅስቃሴ የሚመራው ከሚል ሀሳብ ነው ሀሳቡ የመጣው። ስለዚህ የተደበቀ አመክንዮውን ደግሞ ለመመልከት ያህል ለምሳሌ የውጭ ምንዛሬ እጥረትን፣ ድጎማን፣ የጥቁር ገበያን ዋጋ ንረትን እና የመንግስት የፖሊሲ ውድቀትን ከፋፍለን እንመልከት። ውስጥ በዚህ መጽሐፍ ውስጥ የሚጠቀሱትን የመጀመሪያው የውጭ ምንዛሬ እውነታው የተደበቀውን እውነታ እንመልከት። መርሳት የሌለባችሁ የባንክ ምንዛሬ የውጭ ምንዛሬ የሚመነዘርበት ዋጋ እያደገ ሲመጣ፣ የጥቁር ገበያውም ተከትሎ ያድጋል። ኢትዮጵያ ውስጥ የምትመለከቱት ነው። ስለዚህ ሰዎች ምንም ወደ ማድረግ ይመጣሉ፣ ወደ ህሉና ጉዳይ ይለውጡታል፣ ወደ ሰርቫይቫል ሞድ ይመጣሉ። ተቋማትም ሰዎችም ባንኮች ጥቅማቸው ማስጠበቅ ይፈልጋሉ። ደግሞ ኢምፖርተሮች ደግሞ የተሻለ ምንዛሬ ማግኘት ይፈልጋሉ። በተሻለ ምንዛሬ ኢምፖርት ማድረግ ይፈልጋሉ እዚህ እንዲመነዘርላቸው። ደግሞ ኤክስፖርተሮች ደግሞ የሚያገኙ የውጭ ምንዛሬን በተሻለ ዋጋ ተለውጠው ማግኘት ይፈልጋሉ። ሬሚታንስ የሚልኩ ሰዎች የተሻለ ዋጋ ማግኘት ይፈልጋሉ። ወደ ውጭ የሚጓዙም በተሻለ ምንዛሬ የተሻለ የውጭ ምንዛሬ ይዞ መሄድ ይፈልጋሉ። ስለዚህ ይሄ ፍላጎት በሙሉ አለ። ስለዚህ ገበያው የሚበረታታው ወይ ደግሞ ገበያው የሚበረታታበት ሁኔታ ምን እያደረገ ይመጣል? ዶላርን ወደ ውጭ ምንዛሬ እየገፋው ይመጣል። በመደበኛው ባንኮች በመደበኛ እንቅስቃሴ ያለው ማበረታቻ ሲጓደል ዶላር ወደ ጥቁር ገበያ እየሄደ ይመጣል። ስለዚህ ለምሳሌ ኢምፖርት የሚያደርጉት አንደር ኢንቮይስ የሚያደርጉበት ምክንያት፣ ኤክስፖርት የሚያደርጉት ኦቨር ኢንቮይስ የሚያደርጉበት ምክንያት፣ ከዋጋ በላይ የሚሰጡት፣ ከተገዛበት በታች የሚያስገምቱት፣ በህገወጥ መልኩ ፍቃድ ባልተሰጣቸው ሬሚታንስ እና በህገወጥ መልኩ በብላክ የውጭ ምንዛሬ የሚልኩ ሰዎች በሙሉ እንቅስቃሴው የሚመጣው ምንድን ነው? በመደበኛው ያለው ማበረታቻ ደካማ ሲሆን ወደ ጥቁር ገበያ መሄዳቸው አይቀርም። እንደሚለው ምንድን ነው ሰዎች ክፉ ስለሆኑ ሳይሆን የሚያደርጉት ይሄ ማበረታቻ አለመኖር የዛኛውን ገበያ ምክንያታዊነት እየጨመረው እየጨመረው ይመጣል ስለዚህ ወደዛ ይሄዳሉ ማለት ነው በመደበኛው ባንክ ቤት ውስጥ ዝቅተኛ ምንዛሬ የሚያገኝ ከሆነ በጥቁር ገበያው ከፍተኛ የሚያገኝ ከሆነ ወደ ጥቁር ገበያ ይሄዳል ስለዚህ ምንድን ነው እዚህ መደበኛው ምንዛሬ ላይ ማበረታቻዎችን ስላጣ ነው ወደዛ የሚሄደው የሚል ሀሳብ ነው ውስጡ ያለበት ስለዚህ የምንዛሬ ሪፎርም ማድረግ የሚያስፈልግ ከሆነ ፖሊሲ ማውጣት ብቻ ሳይሆን ማበረታቻዎችንም ማካተት በደንብ ነው የሚያስፈልገው። ለምሳሌ ባንኮች ጥቁር ገበያው እንዲሳሳብ የሚፈልጉ ከሆነ አበረታች የሆነ የምንዛሬ ገበያ ይዞ መገኘት አለባቸው። ጨዋታው እሱ ነው። በመደበኛው ባንክ ቤት ውስጥ ሪሚታስ እንዲላክ የሚያስፈልግ ከሆነ በመደበኛ ባንክ ቤት ውስጥ መላክ ኢንሰንቲቫይዝ መደረግ አለበት። ማበረታቻዎች መኖር አለባቸው። ሀሳቡ አንደኛው ሀሳብ እሱ ነው። ሁለተኛው ሀሳብ የድጎማ ሁኔታ ለምሳሌ መንግስት ነዳጅ ይደጉማል፣ ማዳበሪያ ይደጉማል። በጣም ብዙ የሚደጎሙ አሉ፣ ግን በምክንያት ናቸው የሚደጎሙት። አሁን እነዚህ የተደጎሙ ምርቶች ወደ ሀገር ውስጥ ከገቡ በኋላ በእጃዙር ወደ ገበያው የሚሄዱ ከሆነ ተደጉመው ስለመጡ ዋጋቸው ረከስ ብሎ በመደበኛው ገበያ ላይ ሊገኙ ይችላሉ። በጥቁር ገበያ ሊሆን ይችላል፣ በኮንትሮባንድ ሊሆን ይችላል። በተለያዩ ምክንያቶች ምናልባት ነዳጅ ወደ ጎረቤት ሀገር ሊሄድ ይችላል አሁን ድጎማ ሲነሳ ነው ወደ ጎረቤት ሀገር መሄዱ የቀነሰው። ማዳበሪያ ዞሮ ወደ መደበኛ ገበያው መጥቶ ይሸጣል። በመንግስት ቁጥጥር ውስጥ ቢሆንም የአፈር ማዳበሪያ የሚመጣው በቅርቡ አይቻልም። የአፈር ማዳበሪያን በሕገ ወጥ መልኩ የሚሸጡ ላይ እርምጃ ተወስዷል ነው ምናምን የሚል ዜና ስመለከት ነበር። አሁን ይህን ጉዳይ የሚገፋው ይሄ ኮራፕሽን ምናምን ሳይሆን ገበያው ኢንሰንቲቭ የሚደረግበት ሁኔታ ነው። የገበያው ድጎማ ነው እየገፋ ይሄን የሚያመጣው። ስለዚህ ቁጥጥር የሌለበት ድጎማ በራሱ ችግር ነው የሚል ሀሳብ ነው ፍሪኮኖሚክስ የሚናገረው። የግብር ስርዓት፣ ሶስተኛው የግብር ስርዓት እና ኢ መደበኛ ገበያው ታክሴሽን። ይሄ በጣም መሰረታዊ ነው። ለምሳሌ የኢትዮጵያ ገበያ ከፍተኛ የሆነ ኢ መደበኛ ተሳታፊዎች አሉበት። ኢ መደበኛ የሚባለው ኢ መደበኛነት መቼም ባህል ሆኖ አይደለም፣ ግን የስትራክቸር ውጤት ነው። በቃ ሰው ኢመደበኛ ሆኖ በህገ ወጡ መልኩ መነገድ ስለሚፈልግ አደለ የሚነግደው፣ ግን ስትራክቸር የሚወልደው ነገር ነው። ለምን ካላችሁ፣ ለምሳሌ የግብር ስርዓቱ አስቸጋሪ ከሆነ የማይገመት ከሆነ ለትንንሽ ንግድ ከፍተኛ ግብር የሚጣል ከሆነ ንግድ ውስጥ የሚሳተፉ ሰዎች ማበረታቻ የማይኖራቸው ከሆነ ቅሬታ ሲኖራቸው ቅሬታቸው ቶሎ የማይፈተላቸው ከሆነ ወደ ምን ይመጣሉ? ወደ ኢመደበኛ ስርዓትና ወደ ህገ ወጡ ስርዓት ይመጣሉ ነው የሚለው በመጽሐፉ። ስለዚህ የመደበኛነትና ህገ ወጥነት የተሻለ አማራጭ እየሆነ ይመጣል። ለምሳሌ የግብር ተመና ስርዓቱ ጤነኛ ነው ብለው ካላመኑ በህጋዊ መልኩ መነገድ ያለው ማበረታቻ ደካማ ነው ብለው ካመኑ ወደ መደበኛ እንዲሄዱ ያደርጋቸዋል። ስለዚህ ቢዝነሶች የሚፈልጉት ምንድን ነው? የሚፈሩት ግብሩን ሳይሆን የሚፈሩት ህልውናቸውን እንዳያጡ ነው የሚፈሩት። ስለዚህ የቢዝነሱን አደጋ ሪስክ ከመፍራት ይልቅ ጥበቃ ይፈልጋሉ፣ ፕሮቴክሽን ይፈልጋሉ። ፕሮቴክሽን ደግሞ የሚመጣው በማበረታቻ ስርዓት ነው። እሱ የሚጎልድ ጊዜ ኢኮኖሚ ችግር ውስጥ ይወርቃል። እሱ ከጀርባ ያለውን እውነታ ማወቅ ይገባል የሚል ሀሳብ ያለበትም። አራተኛው የመሬት ስርዓትና የከተሜነት ሁኔታ ይሄ አርባን ያለው ከተማ ውስጥ ያለው ስርዓት ማለት ነው። እሱም ባህሪ መመልከትም በጣም አስፈላጊ ነው። በኢትዮጵያ ኮንቴክስትም ጉዳዩን ተመለከቱት። መሬት የመንግስትና የህዝብ ነው፣ አስተዳዳሪ መንግስት ነው። የተሳሰበ የሊዝ ስርዓት መኖሩ በራሱ ባለሀብቱ ምን እየፈለገ መጣ? ፈጣን የሆነ ትርፍ ፈላጊ እየሆነ መጣ። አሁን የምትመለከቱ ከሆነ ፋብሪካ መክፈትና የሆነ ግንባታን ገንብቶ ሞል ማከራየት ሁለቱ ልዩነት አላቸው። ባለሀብቶች በሙሉ ግንባታ ገንብተው ቢያከራዩ ነው የሚመርጡት። ስለዚህ ምን ሆነ? ግንባታ ፈጣን ገንዘብ የሚያስገኝ ሆነ። ፋብሪካ ደግሞ በጣም ትግል ሆነ፣ ረጅም ጊዜ የሚፈጅ ሪስክ ያለበት እየሆነ መጣ። ሰርቶ ማከራየት፣ ሰርቶ መሸጥ፣ አሁን ሪልስቴት ዴቨሎፕመንት የምትመለከቱት ለዛ ነው። ነገር ግን ፋብሪካ ለሚከፍቱ ያለው ማበረታቻ ግን ከፍተኛ ቢሆን መሳብ ይቻላል። ስለዚህ የማበረታቻ ስርዓቱ ከፋብሪካዎች ይልቅ ወደ ህንፃዎች የሚዘር ከሆነ ጤነኛ አይደለም ነው ስለዚህ ግንባታ ውድ እን አምራቹም በጣም የሚቸገርበት ይሄ በሙሉ እየተፈጠረ ሲመጣ የከተማ መሬቶ በጣም ውድ እየሆኑ ነው መጡት። ታዲያ አሁን ፋብሪካ ከምከፍት እኔ ሪል ስቴት ውስጥ ገብቼ ቤቶች ብሸጥ ቢል ባለሀብቱ፣ ይህ ምክንያታዊ እየሆን አይደለም። ፋብሪካ መክፈት ያለው ማበረታቻ ደካማ ስለሆነ ነው። ስለዚህ ማበረታቻ ነው ኢኮኖሚን የሚያነቃቀው እንጂ የመንግስት ኢንቴንሽን አይደለም፣ እንዲሁም የሚፈልገው ነገር ሳይሆን ፕራክቲካሊ ኢንሴንቲቫይዝ የሚያደርገው ነገር ማስተካከል አለበት። ከቁጥጥርም በላይ ኢንሴንቲቭ ወሳኝ ነው፣ ነው ጨዋታው። ይሄ በጣም ኢንትረስቲንግ ሐሳብ ነው። አምስተኛ ብንከፍለው ይሄ የፐብሊክ ሴክተር ዳይናሚክስ የሚባለው ሐሳብ፣ የመንግስት ተቋማቶች የመፈጸም ሁኔታ አሁን ይኸው የመንግስት ተቋማቶች ለሰራተኞቻቸው፣ ለሚመሯቸው ሰዎች የሚሰጡት ለፈጠራቸው የሚሰጡት ማበረታቻ ከሌለ ሰራተኞች ባላቸው ፐርፎርማንስ ሽልማት ከሌለ ደግሞ በአግባቡ ፐርፎርም ያላደረጉ ሰራተኞችን እና አመራሮችን የሚቀጡበት መንገድ ጤነኛ ካልሆነ ወይ ደግሞ የሚቀጡበት ስርዓት ሲሬስ ካልሆነ ምን ይሆናል? ሰራተኞችም ኃላፊዎችም ውሳኔ ሰጭነትን እየተዉ ወደ ምን ይመጣሉ? በቃ ራሳቸውን ከሪስክ መጠበቅ፣ በቃ ሪስክ ውስጥ መግባት የለብኝም ስለዚህ መቅደብ የለብኝም ወደሚል አስተሳሰብ እንዲመጡ ያደርጋል። ማበረታቻ ከሌለ እንቅስቃሴ የለም ማለት ነው ስለዚህ አቅምን መሰረት ያደረገ ማበረታቻ በጣም ያስፈልጋል። ፕሮዳክቲቪቲ እንዲያደግ ያስፈልግ ሆነ፣ የመፈጸም አቅም የሚያስፈልግ ከሆነ፣ ስለዚህ ኢንሰንቲቫይዝ ማድረግ ነው። በቃ አመቱ መጨረሻ ሽልማት አለ፣ ጠንካራ ሰራተኛ ሽልማት፣ ይህንን ያልፈጸመ ደግሞ ይሄ ይመጣል የሚባልበት ኢንሰንቲቫይዝ አሰራር ከሌለ በስተቀር ውጤታማነት አፌክት ይሆናል ነው። አምስተኛው ሀሳብ ስድስተኛው እንግዲህ ኮንሱመሮች ሸማቾች ለዋጋ ንረት ያላቸው መልስ ነው። ይህም በጣም ሲሪየስ ነው። ኢትዮጵያ ገበያ ውስጥ ዋጋ ሲጨምር ሰው ወዲያውኑ ነው የሚለወጠው። እንደው በመሬ ደረጃ ከተመለከታችሁ ሸማች ዋጋ ንረት እኮ አይደለም የሚፈራው የገንዘብ ዋጋ ማጣትን ነው። ስለዚህ በፍጥነት ውሳኔ ይወስናል። ልክ ዋጋ ሲጨምር ወዲያውኑ ሰው የሚወስነው ብዙ መሸመት ይጀምራል። በቃ የዋጋ ስጋት ካለበት አሁን ሸምቶ መያዝ ይፈልጋል። እጥረት አለ ብሎ ካሰበ ብዙ ማከማቸት ይፈልጋል። እጥረት አለ ብሎ ካሰበ ብዙ ሸምቶ መሸሸግ ይፈልጋል። ደግሞ ወደፊት ዋጋ እንደት ይጨምራል ካለ ያለውን ገንዘብ በሙሉ ወደ ቋሚ ንብረት ለመለወጥ ወርቅ፣ መሬት፣ ዶላር፣ ቤት ለመግዛት ይፈልጋል። ስለዚህ የዋጋ ግሽበት በአንድ ሌሊት ነው ማበረታቻዎቹን ሊለውጣቸው የሚችለው ስለዚህ ገበያው፣ ሸማቹም የተረጋጋ እንዲሁ የሚያስፈልግ ከሆነ ገበያው ኢንሰንቲቫይዝ የሚደረግበትን መንገድ ማስተካከል በጣም አስፈላጊ ነው። ሀሳቡ ነው የሰባተኛው የፖለቲካ ሁኔታንም በዛም ፐርስፔክቲቭ ማየት ይቻላል። የፖለቲካ ማበረታቻ ይሄ ስትራክቸሩ መዋቅር ሁኔታው ማለት ነው። መርሳት የሌለባችሁ አንዳንድ ፖለቲከኞች በግጭት ውስጥ ብዙ ካተረፉ፣ ብዙ ተሰሜነት ካገኙ፣ ብዙ ስልጣን ካገኙ፣ ብዙ ተጽዕኖ ካላቸው፣ ብዙ ሀብት ካገኙ፣ ግጭቱ እንዲቆም አይፈልጉም። ግጭት አይቀርም። ለምን? ግጭቱ እነሱን ኢንሴንቲቭ ያዝ እያደረጋቸው ስለሚመጣ ማለት ነው። አሁን የፖለቲካ አለመረጋጋት የኢንሴንቲቭ ውጤት ነው። ባለመረጋጋት ውስጥ የሚገኘውን ኢንሰንቲቭ ማለት ነው። ስለዚህ ከትብብር ይልቅ ወደ ግጭት የሚመጣው ኢንቴንሽን እያደገ ይመጣል። ስለዚህ የረጅም ጊዜ ሰላም የሚያስፈልግ ከሆነ ምን ያስፈልጋለሁ? በክልሎችም መካከል ሊሆን ይችላል፣ በተቋማቶችም በፖለቲካ ተዋናዮችም መካከል ኢንሰንቲቫይዝ የሚያደርግ ስርዓት፣ ወደ ሴንተር የሚያመጣ ስርዓት በጣም አስፈላጊ ነው። ስለዚህ መንግስት ማበረታቻዎችን ነው ውጤቱም የተለየ ውጤት የሚፈልግ ከሆነ የማበረታቻ ስርዓቱ መቀየር አለበት የሚል ሀሳብ በጥቅሉ ያለበት ነው፣ ፍሪኮኖሚክስ የሚባለው ሀሳብ እና ኢንተረስቲንግ መጽሐፍ ነው። መጽሐፉንም መጽሐፉ ወጥ ቀጥ አርጊያር ለሚያመጣውላችሁ፣ ግን ሀሳቦቹን ምን የሚባለው ነው ፒፕል ሪስፖንድ ቱ ኢንሴንቲቭ ኖት ኢንቴንሽን ከሚባለው ሀሳብ ከብዙ ምሳሌዎች ጋር በጋራ እንድትመለከቱት ነው። መጽሐፉን ላስቀምጥላችሁ እችላለሁ። ቴሌግራም ላይ ማንኛውም ሀሳብ አስተያየት ካላችሁ ዘ ኢትዮጵያ ኢኮኖሚ ቪዮ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።